እንዴት ነው የሚያጠናክረው? ከወያኔ የሚገኘውንም መውሰድ፣ ከመንግስት የሚገኘውንም መውሰድ፣ አሊገኝ ካለ ደግሞ ገለ መውሰድ፣ መታጠቅ፣ መደራጀት፣ መንግስት መገልበጥ ነው። ፖለቲካሊ ሲዘጋጁ ነበር። ከነ አሳምነው ዘመን ጀምሮ ሲዘጋጁ ነበር።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 0941447879 ላይ ይደውሉ። የመጣው መንግስትን እንደግፋለን ተብሎ ነው። ከመንግስት ጋር እንዘምታለን ተብሎ ነው። ከመንግስት ጋር እንዘምታለን ተብሎ መንግስትን ደጋፊ መስሎ የተሰራው ስራ ግን የፋናውን አቅም በጦርነት ውስጥ አጠናክሮ መውጣት ነው። እንዴት ነው የሚያጠናክረው? ከወያኔ የሚገኘውን መውሰድ ከመንግስት የሚገኘውን መውሰድ አሊገኝ ካለ ደግሞ ገለ መውሰድ፣ መታጠቅ፣ መደራጀት፣ መንግስት መገልባጥ ነው። ፖለቲካሊ ሲዘጋጁ ነበር። ከእነ አሳምነው ዘመን ጀምሮ ሲዘጋጁ ነበር። ሲዘጋጁ ማለት ፖለቲካሊ ነው። ሲዘጋጁ የነበሩት ፖለቲካሊ እንቅስቃሴ ለምንድ ታደርጋለህ አይባልም። መቼ ነው ወደ መሳሪያ ያደገው? ጦርነቱ ሲመጣ ነው። ጦርነቱ ሲመጣ እዛ ውስጥ ምን ተወሰነ ቲፔለፍን ከመንግስት ጋር ሆነን እናጥፋ ትበለፍ ከጠፋ በኋላ አፈሙዝ ወደ መንግሥት እናዝውር ነው። ይሄን ለማድረግ ደግሞ ጦርነቱ ውስጥ ተጠናክረን እንውጣ፣ እንዴት አድርገን እንታጠቅ፣ እንደራጅ ተብሎ የተሰራ ስራ ነው። ትጥቅ አደራየቱ ደግሞ አጭበርባሪ ነው። አገር ለማዳን አገር እንዳይፈርስ መንግስት እንደግፍ ተብሎ፣ ግን ደግሞ መንግስት የሚያፈርስ አላማ ይዘህ መንቀሳቀስ ነው እና እንደዚህ አይነት አጭበርባሪነትን የፖለቲካ ጮሌነት በኢትዮጵያ ታሪክ እኔ የተለመደ አይደለም። በቃ ዓላማ ካለ ትደራጃለ፣ መንግስት ትቃወማለ፣ ከፈለክም ትጥቅ ትግል በጋድ ትገባለ እንጂ መንግስት ተለጠፈህ የመንግስት ትከሻ ላይ ሆነ መንግስት ልትገለብጥ አቅደህ መስራት፣ ይሄ ካዲነት ነው። በጦርነት ውስጥ የሀይል መገላበጥ አለ፣ ፍሌክሲቢሊቲ የሚባል ነገር አለ። እና ሀይል ከአንዱ ወደ አንዱ ይንቀሳቀሳል፣ ሎጂስቲክስ ይንቀሳቀሳል። ይሄንን የሚገታ ኃይል ነበር። ይሄ የሚገታው ኃይል ያን ጊዜ ከቲፔለፍ ጋር ግንኙነት ያለው ኃይል ነው። ትጥቅ የሚዘርፈው ደግሞ ይሄኛው ኃይል ነው እና ይሄ ዝም ብሎ ማን ነው በሰላም ስምምነት ስለመጣ መንግስትና ቲፔለፍ ወደ ሰላም ስለተመለሱ ቲፔለፍ ትጥቅ ስላልፈታ የተፈጠረ ኃይል አይደለም። ኃይል አይደለም። ትርክት ያለው ኃይል ነው። እንደገና ደግሞ የራሱ ስትራቴጂ የቀረጸ ነው። እስትራቴጂው ምንድን ነው? ኤሊቱ ነው የሚቀርጽለት። ስትራቴጂ ምንድን ነው? ቲፒኤልኤፍም መጀመሪያ ከፌደራል ጋር ሆነ እናጥፋው፣ ዘን በአቅም እንፍጠር፣ እዛ ውስጥ የትጥቅ የአደረጃጀት የውጊያ ልምድ ምናምን እንፍጠር፣ ዘን መንግስት ደግሞ በብርሃን ፍጥነት ቲፒኤልኤፍ ከተደመሰሰ በኋላ መጥፋት አለበት ነው ይሄ የሆነበት ምክንያት ደግሞ መጀመሪያውኑ ለውጥ ሲመጣ የታሰበ ነገር አለ። ለውጥ ሲመጣ ህገ መንግስት ይቀደዳል፣ ፌዴራሊዝም ይፈርሳል የሚል እንትን ነበር እና ይሄ አልሆነም። ይሄ ሊሆንም ከሆነ በህገ መንግስታዊ መንገድ በስርዓት በውይይት ነው እንጂ የሚሆነው። ህገ መንግስቱ ይሄ አረባም የሚቀደድ እና አዲስ ይጻፍ የሚልም ህዝብ መሆን አለበት። አወቃቀራችን ፌዴራሊዝም መሆን የለበትም፣ አህዳዊ መሆን አለበት ወይም ጠቅላይ ግዛታዊ መሆን አለበት ወይም ጂኦግራፊያዊ መሆን አለበት የሚለውም መወሰን ያለበት ህዝብ ነው። እና አዲስ ጠቅላይ ሚኒስትር ስለመጣ ይሄ ሁሉ ቀዶ እነሱ ወደሚፈልጉት ያስገባል የሚል ትርክት ትክክል አይደለም። እንደገና ደግሞ እነሱ እንደዛ ሲያስቡ ሌላውስ ምን ያስባል የሚልም ግምት መግባት አለበት። ጦርነቱን በማጠናቀቅ ከዛ በኋላ አፈሙዝ ወደ ማዕከላዊ መንግስት እናዞራለን የሚለው ኃይል ጦርነቱ ሲቆም ፕላን ቢ ጀመረ ማለት ነው። ፕላን ኤ የነበረው ያኛውም መጨረስ ነው። መንግስት ደጋፊ መስለህ ታዝለህ ማለት ነው። እሱ ሲጠናቀቅ ደግሞ ፕላን ቢ ተግባራዊ ማድረግ ነው። ፕላን ቢ ማለት አራት ኪሎ ነው። ሶ ያኛው እንደዛ ሳይሆን ቀርቶ በሰላም ሲቋጭ ፕላን ቢ ተጀመረ። ከእናንተ ጋር እዋጋለሁ የሚለው ኃይል በሙሉ ተሰብስቦ እንትን ጀመረ። አሁን ለምሳሌ አንዳንድ ጊዜ ምንድን ነው ትግራይ ትጥቅ ሳይፈታ የአማራ ልዩ ኃይል ትጥቅ እንዲፈታ ተደረገ የሚላል። ይሄ ሰበብ ነው፣ ሰበብ ነው። ትጥቅ እንዲፈታ የተባለው በሙሉ ኢትዮጵያ ነው። ኦሮሚያን ፈትቷል ሶማሌም ፈቷል። ደቡብም ፈቷል። በኒሻንጉልም ፈቷል። ትግራይም ያው በስምን መሰረት ይፈታል ተብሏል። አማራም መፍታት አለበት ነው። አማራ ለብቻው ስጋት አለበት ተብሎ የሚቆይ ነገር የለም። ስጋት ካለም ፌደራል መንግስት ኃላፊነት ነው። እና እሱ ህዝቡን ለማነሳሳት የተጠቀሙበት እንትን ነው። ዋናው ግን እንትኑ ፕላን ቢ ነው። መንግስት ይሄንን ከማድረጉ በፊት ጥናት ሲሰራ ምን ሲል ምን ሲል ጦርነቱ መጣ። ጦርነቱ ሲመጣ ጦርነት ነው የምትዋጋ ወይስ ልዩ ኃይል ነው የምታፈርሰው? ጦርነቱ ነው የምትዋጋው። ጦርነቱ መልክ ከያዘ በኋላስ ያኛውን ነው የምተገብረው። በጊዜው ነው የታሰበበት፣ ነው ሲታቀድ የነበረ ነው ሲጠና የነበረ ነው። ለሁሉም ነው፣ አንዱን ነጥሎ የሚተው አይደለም። እንደገና ደግሞ የኃይል የሁሉም ሲፈርስ ፈርሶ ትጥቁን አራግፈው ወደ ቤቱ ድም አልተባለም። የተባለው ወደ መከላከያ ግባ ሕጋዊ አደራጀት እሱ ነው፣ ወደ ፖሊስ ግባ ሕጋዊ አደራጀት እሱ ነው። አልፈልግም ያለ ደግሞ መብት ይሰጠው እና ማቋቋሚያ ይደረግለት፣ ወደ ልማት ይግባ፣ ወደ ሕዝቡ ይቀላቀል ነው የተባለው መከላከያ ሲገባ ክላሽ ይዞ የነበረ መከላከያ ሲገባ እኮ ታንክም ሊይዝ ይችላል፣ መድፍም ሊይዝ ይችላል። ከክላሽ ከፍ ያለ ሁሉ ልታጠቅ ይችላል። ይሄ ትጥቅ ማስፈታት አይደለም፣ ወደተሻለው ግባ፣ አቅም ወዳለው ግባ እና ፕሪቪሌጅ ወዳለው ግባ። ይሄ ህገ መንግስታዊ አይደለም። መጀመሪያ ነው ስህተት የተፈጠረው። በሶማሌ ክልል ልዩ ኃይል ሲቋቋም ጀምሮ ነው ችግር የተፈጠረው። ሁሉም ከዛ በኋላ ነው እኔስ እኔስ እያለ ያቋቋመው። ልክ በለውጡ ዋዜማ ደግሞ ተጧጣፈ፣ በሁሉም ክልል ተጧጣፈ። ስለዚህ የየራሱ ጦር ያለው የየክልል ፕሬዚዳንት ፈጥረህ የአገር አንድነት ማክበር አይቻልም። አመሰግናለሁ ክቡር ማርሻል። የአማራ ሕዝብን ሰላም እየነሳ ያለውን ይህን ጽንፈኛ ኃይል ለመመከት ወይም ደግሞ ከዚህ እኩይ ተግባሩ ለመክታት የመከላከያ ሰራዊታችን አሁን በምን ግዳጅ ላይ ይገኛል? ትምህርት ላስተምር ብሎ ትምህርት ለማስጀመር ምዝገባ በመጀመሩ ቾክ ይዞ በመግባቱ ይገላሉ። እሱ ሲገደል ሌላ ቦታ ያለው ደግሞ አሃ ለካ ልጄንም ሊገሉ ይችላሉ ለምን ትምህርት ቤት ላክ ብለው ሊገሉኝ ይችላሉ ይላል። አስተማሪውም ሊገሉኝ ይችላሉ ብሎ ወደ ስራ የማይገባበት ሁኔታ አለ። ይሄ እንዴት ነው መፍትሄ የሚያገኘው ሲባል ይሄን ጸረ ህዝብ፣ ጸረ ትምህርት ትውልድ ገዳይ ኃይል ማጥፋት ነው። ማጥፋት ሲባል ቅድም እንዳልኩ እና መከላከያ ሰራዊት አሁን ይሄን እየሰራ ነው። ይሄን እየሰራ ነው እስካሁን ይሄን ኃይል በማዳከም ከፍተኛ ስራ ተሰርቷል። ይቀራል እሱ ላይ ደግሞ አሁን እቅድ ወጥቶ ቢያንስ 2017 አማራ ክልል ሰላማዊ የልማት ክልል እንዲሆን ታስቦ የተሰራ ነው። እንደገና በፊት መደናገር ነበር፣ ማህበረሰቡ ጋም መደናገር ነበር። ይሄ ጽንፈኛ ኃይል የሆነ ጥቅም አመጣልኛል ብሎ አብሮ የተሰለፈ መዋቅር እና የህብረተሰብ ክፍል አሁን እየገባው ነው። አሁን እየገባው ነው። አሁን አጥፉልን፣ ነው አጥፉልን እንተባበራለን ብሎ ተሰልፎ ነው ያለው። አሁን እንደ ማህበረሰብ ተሰልፎ ራሱ ብቻውን የገጠመበትም ቦታ አለ። ለምሳሌ አማራ ሳይንት የኛ ሰራዊት የለም። አማራ ሳይንት በቀጥታ ከዚህ ከሽብርተኛው ኃይል ጋር ገጥሞ ተዋግቶ አባሮ ወረዳውን ያስከበረው ራሱ የአማራ ህዝብ ነው። አይቶታል። መጀመሪያ የአማራ አሳቢ የአማራ ተቆርቋሪ ምናምን መስሎ ሚዲያ ከፍቶ ያልሆነ አስተሳሰብ ፈጥሯል። ከዛ በዚህ አንድ ዓመት ውስጥ ማን ምን አይነት ፍጡር እንደሆነ አይተዋል። ሶ አሁን ከመንግስት ጋር ሆነን ይሄ ኃይል ማጥፋት አለበት፣ ይሄ የአማራ ህዝብ ነቀርሳ ጠንቅ ነው የሚል አስተሳሰብ በህብረተሰቡ ተፈጥሯል። ስለዚህ ለሰራዊቱ ኦፕሬሽንን ምቹ ሁኔታ ተፈጥሯል ማለት ነው እና ከዚህ በፊት ባለፈው አንድ አመት ጊዜም ደግሞ የደረሰበት ምት ደግሞ አለ። ሶ አሁን ስጋት ወደማይሆንበት ደረጃ መድረስ አለበት ተብሎ ስራ የተሰራ ነው። አይሆፕ በዚህ አመት ምናልባትም አመቱ ሳንጨርስ መልካም ሁኔታ ይፈጠራል ብለን እናስባለን። ሰው የሚማርበት፣ ሰርቶ የሚበላበት፣ እርሻው የሚያርስበት፣ አሁን ያጨለሙበትን ህይወት መከፋፈት የሚጀምርበት አመት ይሆናል ብለን አቅደን እየሰራን ነው። እና አሁን ሲዳከም ደግሞ ወደ ከፋ ጭካኔ ተሸጋግረዋል። ሞራሉ ስለተነካ ሞራል አጥተዋል። ውሃ ቀጠነ ብሎ ይገላል። ለምን ባህር ዳር ሄድክ ብሎ ይገላል። ለምን ትምህርት ቤት ከፈትክ ብሎ ይገላል። ለምን ብር አላመጣህም ብሎ ይገላል። ሕፃናት አፍኖ ይገላል። አግቶ ገንዘብ አምጡ ይላል። ባለሀብቱን ያስፈራራል። በሬውን ይበላል። የእርሻ በሬውን ከሞፈሩ አስፈትቶ ይበላል። ሽፍታ ነው፣ መሰረቱም ሽፍታ ነው። መሰረቱም ሽፍታ ነው። ወንጀለኛ እስረኛ ነው፣ መሰረቱም ወንጀለኛ እስረኛ ነው። ዝም ብሎ አንዳንድ በመደናገር የገቡ ወጣቶች አሉ ወጣቶች አሉ። ወጣቶቹ አዛዦች አይደሉም። ወጣቶቹ መሪዎች አይደሉም። ወጣቶቹ ስሩ የተባሉትን ጸረ ዲሞክራሲ ሁሉ ይሰራሉ። የሚያሰራው ሽፍታ ነው። ባክግራውንዱ ሽፍታ የገደለ ደመላሽ ፈርቶ የሸሸ ሰው ገሎ እስር ቤት ታስሮ የነበረ እነሱ ያስፈቱት ይሄ ነው ያለው። አንዳንዶቹ ደግሞ በቃ ሲዘርፉ የፖለቲካ አመራር መስለው ታጋይ መስለው ሀብት ያካበቱ ያሉበት ነው። ኢትዮጵያ የምትገኝበት ቀጠና ላይ አሁን ካለው እንቅስቃሴ አንጻር አንዳንዶቹ ተከበናል የሚል ሀሳብ ያነሳሉ። እውነት ተከበናል ማለት ይቻላል? አሁን ላይ በዚህ ላይ የእርሶ ምላሽ ምንድን ነው? እኛ የመከበብ ስሜት የለን። መከበብ ስሜት የሌለን ነገሩን በዲቴል በዝርዝር ስለምናውቀው ይመስለኛል። ሌላው ሚዲያውን ያዳምጥና ሶሻል ሚዲያን ያዳምጥና የባንዳውንም ያዳምጥና ከወገናዊነት ከኢትዮጵያዊነት ከጭንቀት ተነስቶ የሚናገረውም ያዳምጥና፣ አንዳንዱ ደግሞ በቃ ተንታኝ ነኝ ብሎ ምንም ትንታኔ የማይችል የሚያወራውን ያዳምጥና መከበብ ስሜት ሊያድርበት ይችላል። እኛ ከሱዳን ጋር ጥሩ ነው ያለነው። ከደቡብ ሱዳን ጋር እጅግ በጣም ጥሩ ነው ያለ ነው። ከጅቡቲ ጋር ጥሩ ነው ያለ ነው። ከሶማሌ ጋርም ጥሩ ነው ያለ ነው። ከሀሰን ሼክ በስተቀር አሁን ምን ስቴት አለ? እዛ እኮ ያለው የሀሰን ሼክ ግሩፕ የሚባል አለ እዛ አለ። ስቴት ነው ልትለው እኮ አስቸጋሪ ነው። በአንድ ጎሳ የታጠረ የአንድ ክልል ፖሊስ የሚያክል ሀይል ይዞ አስቸጋሪ ነው። እንደ መንግስት አክት እንዲያደረግ መንግስት እንዲሆን ነው እንጂ የተሰራ ያለው መንግስት አለ ልትለው አትችልም። ወደ መንግስትነት እንዲሸጋገር ነው የዓለም ማህበረሰብ ለረጅም ጊዜ የሰራው። እንደዛም ሰርቶ እንደዛም ደግፎ እስካሁን መንግስት ሊሆን አልቻለም። የመንግስት መሳይ ኃይል ነው እኛ የምንወስደው። እሱን አይደለም እኛ የምንወስደው፣ ማህበረሰቡን፣ ክልሎቹን፣ ህዝቡን ነው የምንወስደው ከዚህ ጋር ፒስ ነን፣ እኛ ፒስ ነን ብቻ ሳይሆን እዛ ነው ያለ ነው። እዛ ነው ያለ ነው ብቻ ሳይሆን በየቀኑም እየተነጋገር ነው የምንሰራው። ስለዚህ የትኛው ፎርስ ነው የከበበ የሚለው መደም መታየት አለበት። ሌላ ሶማሌላንድ አለ። ሶማሌላንድ ከኛ ጋር የተከሰሰ ያለ ሀገር ነው። ፑንትላንድ ከኛ ጋር የተከሰሰ ያለ ነው። የተከሰሰ ያለ ነው። ሳውዝ ወስት ከኛ ጋር የተከሰሰ ነው። ጁባላንድ ከኛ ጋር የተከሰሰ ነው። እና ማን ነው የከበበን? የከበበንማ ወዳጅ ነው የከበበን። ወዳጅ ነው ከኤርትራ ጋርም እኛ እንትን የለንም ማለት ከኤርትራ ጋር ኤርትራ እኛን እንድትከብ የሚያደርግ ፖለቲካዊ ምክንያት ኢኮኖሚያዊ ምክንያት የላትም። ያለ ምክንያት ሰው የሚከብ ሰው የለም። ስለዚህ የከበበን የለም፣ የተከበናል ስሜትም የለንም። እኛ ሊከበን የሚችል አቅም ያለውም የለም። እንደውም የእኛ ችግሩ እዚህ ያለው አስከባቢ ነው መፈታት ያለበት። እኛ እሱ ላይ የምናተኩረው እና አሁን ሀሰንሼ በዚህ ሊመጣ ነው፣ ግብፅ በዚህ ሊመጣ ነው፣ ኤርትራ በዚህ ሊመጣ ነው፣ በቃ ተከበናል እና አሁን ይሄ መንግስት በእነሱ አማካኝነት ይወርቅልናል ከዛ እኛ ዋና ሀይል እንሆናለን ብያለ እዚህ የሚሰራው ባንዳ እሱ ነው መመታት ያለበት እና እሱ ላይ አትኩረን ነው የምንሰራው በደንብ ሰርተናል የቀረ አለ እንሰራዋለን ውስጣችን ነው አሁን ሁልጊዜ ይሄ ሀገር ሁልጊዜ ችግር የሚገጥመው ውስጥ ችግር ሲፈጠር ነው ውስጡ ችግር ሲፈጠር ብዙም የሚያሰፈስፋለ ውስጥ ያለውም ችግር ግን አሁን ለሌሎች አሰብሳፊዎች እድል የሚሰጥ አይደለም። እድል የሚሰጥ አይደለም። እኛ በጣም ጥሩ ነው ያለነው፣ ውስጥም እያስተካከል ነው ያለነው። የከበበን የለም፣ ሊከብ የሚችል አቅም ያለውም የለም። ዳይሬክት ወረራ የሚመጣ ሀይል ካለም ፕራይም ሚኒስትሩ እንዳሉት አስር ጊዜ አስቦ